ይኸው ተመልከት፣ ሹፌር እየጮኸ ያለው ይህ የመንግስት ሚሊሻ አስመርሯቸው መኪናቸውን አቁመው የቆሙ ሹፌሮች ድምፅ ነው። ይግደሉን የሚለው ቃል በባለሰይፎች ፊት የሚሰማ ምሬት የወለደው ድምፅ ነው። በኢትዮጵያ ምድር ያልተቀናጀና ያልተናበበ ተበዳይ በየአቅጣጫው በርክቶ በሚሰማበት በዚህ ወቅት አሽከርካሪዎች አድማውን ተበታትነውም ቢሆን ጀምረውታል። ሶስት ዓመት በረዳትነት አስር አመት በሹፍርና ቆይቻለሁ። ሁኔታው አለመቻቸው ብሎ ከሹፍርና ወጣሁ። ጓደኞቼ መኪኖች አሉ፣ አልፎ አልፎ በከተማ እንቀሳቀሳለሁ። ወተ ወደ ሌላ ቦታ መኪና ያዝ ይሉኛል፣ ግን ያለው ወቅታዊ ጉዳይ አሁን በጣም አስቸጋሪ ነው። ያው ነገ ደህና ቀን ይመጣል በማለት ዝም ብለን ተቀምጠናለን ማለት ነው። አደጋ ነው፣ በዚህ ተቀጠለ። አሁን የሹፌር ጉዳይ በጣም ከባድ ነው። እኔ እንኳን ማውቃቸው በመተማ መስመር ኦልሞስት ወደ ሰባት አካባቢ ሆነሉ ጓደኞች

በኢትዮጵያም ሆነ በሌላ የዓለም ክፍል ያልተናበበ ደግሞም ያልታገለ ሕዝብ መብቱን አረጋግጦም ድልም ተጎናጽፎ እንደማያውቅ የፖለቲካ ታሪክ ያስተምራል። ይህ በዚህ ሰሞን መታየት ጀምሯል። ደሞዝ የተከለከለ መምህር ሳልበላ አላድርም ብሎ ቤቱ አለ። አድማ መምታቱ እየሰፋና እየተስፋፋ ሲሄድ መንግስት ያልተለመደ ድንጋጤ ወረረው። በአንዳንድ አካባቢዎች ብር በፌስታልና በማዳበሪያ እየያዘ ወደ ባንኮች ሄደ ለወራት ሰበው ደሞዝም ውሰዱና አስተምሩ እያለ መቀስቀስ ጀመረ። ክልል ክልል ደሞዛችሁን ጠይቀኝ ተብሎ በአገሪቱ መሪ የተፌዘበት ትምህርት ቤቶችን እዘጋለሁ እየተባለ በትምህርት ሚኒስትሩ የተዛተበት የኢትዮጵያ መምህር አልታገለ መብቱ እንደማይከበር ጥያቄውም እንደማይመለስ የገባው ይመስላል። እናም ዘግተው ቤታቸውን አሉ። መንግስትም ለውጊያ ሊያውለው የነበረውን ቢያንስ የሰሩበትን ደሞዛቸውን ለመክፈል እየተገደደ ነው። በመሰል መንገድ ሀኪሞ የቢጫ ካርድ መዘዋል። አምና የጀመሩትን የስራ ማቆም አድማ እነዚያ የአገሪቱ ጠቅላይ ሚኒስትር እኒያ እንደ ኦቪድ ያሉ ቢሊዮነር ድርጅቶች ያሏቸው መሪ እኔም እኮ የደሞዝ ጥያቄ አለኝ ብለው ጥያቄያቸውን ያጣጣሉባቸው ሐኪሞች ያልተመለሰ ጥያቄያችን ይነሳ ብለው እየተንቀሳቀሱ ናቸው። በእርግጥም ፖለቲካ መብትህን ከትግልህ እንጂ ከገዥዎች አታገኝም የሚል መርህ አለውና ነጋዴውም ሆነ ገበሬው፣ ሻጩም ሆነ ሸማቹ ሰጥ ለጥ ብለው ገዙ ቁጥር ትከሻቸው እየጎበጠ ኪሳቸው እየተሟጠጠ ማጀታቸው እየተመናመነ ገላቸው እየተራቆተ ይቀጥላልና ቢያንስ አትግደለኝ፣ አታፈናቅለኝ፣ አታስርበኝ አገሬንም አታፍርስብኝ ብሎ መጠየቅ ግዴታው ሲሆን ኖሯል። የመምህራኑና የሹፌሮች እንቅስቃሴ ይህንን የተረዳ ይመስላል። የኢትዮጵያውያንን ልብስም ቀለብም በፀሐይና በዝናብ በበጋና በክረምት የሚያመላልሱት የአገሪቱ ህዝብና ምርት ወዲህና ወዲያ እንዲሆን የሚያደርጉት ሹፌሮች ህይወታቸውንም ንብረት ታቸውንም ስራቸውንም እያጡ ናቸው። የብልጽግና አገዛዝ ጦረኛ ፖሊሲና ያሰማራቸው ሚሊሻዎች ይህንኑ እያደረጉ ሊያስመርሯቸው ለስራ ማቆም አድማ መኪናቸውን ሲያቆሙ የኮቴ ማንከፍልም ሲሉ ታይተዋል። ይህንን ችግር የሰነበቱበት ላለፉት ሰባት ዓመታትም የኖሩበት ቢጮሁ ያልተሰሙበት ነው። ተመልከቱ፣ ይውላችሁ ስንት ቦታ መሰላችሁ? አንድ ሁለት ሶስት አራት አምስት ስድስት ሰባት። ላብነት ለአብነት ይህንን ሹፌር እንመልከተው። እንዲህ የተደረደሩ ወረቀቶችን ሲቆጥር አንድ የተማሪዎቹን የፈተና ወረቀት ለማረም የተቀመጠ አስተማሪ ሊመስል ይችላል። ሰውየው ሹፌር በእጁ የሚያገላብጠው ደግሞ ወረቀት በመንገዱ ላይ ለቆሙ ኬላዎች የከፈለውን ገንዘብ የሚያሳዩ ደረሰኞች ናቸው። አገር ማስተዳደር ያልሆነለት መንግስትነትን በኬላ ማቆም የተካው የብልጽግናው ስብስብ አገሪቱን የኬላ ምድር አድርጓት በየከተማው የኮቴ የሚያስከፍል ሚሊሻ ካሰማ ማራ ሰነባብቷል። መከላከያ ይቀርጣል፣ ሚሊሻ ይቀርጣል፣ የክልል ፖሊስ ይቀርጣል። የፌዴራል ገቢዎች ኬላዎች ያሏቸው ክልሎች የጉምሩክ መቅረጫ ገመዶች በየመንገዱ ዘርግተዋል። ወረዳዎች በየከተሞቻቸው መግቢያ ይዘረጉት ሲባጎ እልፍ ነው። ያለቀ መስሎ ያለቀ መስሎ ይሄ ደግሞ ማይታየው ነው፣ ከጀርባ ነው ያለቀ መስሎ ይህም አንድ ሹፌር ለኬላዎች የከፈለው የደረሰኝ ክምር ነው። በወር ወይም በሳምንታት ውስጥ የተሰበሰበ ሳይሆን በአንድ ቀን የአራት መቶ ኪሎ ሜትር ጉዞ ውስጥ የተጠራቀመ እንዲህ ባለ መልኩ አገሩን የኬላ አገር መንግስትነቱንም የኬላ መንግስት ያደረጉት የዘመናችን ገዢዎች አገር ማስተዳደር አልሆንልህ ቢላቸው ህዝብ እንዳይንቀሳቀስ መገደባቸውም አልበቃ ብሎ ሸቀጥና ምርትም እንዳይዘዋወር አድርገው ሹፌሩን፣ ነጋዴን በኮቴ ክፍያ፣ በግድያና በድብደባ ያሰቃዩታል ሁሉ የተመረረው ሹፌርም ሰሞኑን በተለያዩ ከተሞችና ኬላዎች መኪኖችን አቁሞ ከፈለጋችሁ ግደሉኝ ሲል ተደምጧል። ኬላዎቹ ግን ሹፌርን ለመቅረጥ ብቻ የተቋቋሙ አይደሉም። ኬላ ዘርግተው ተሳፋሪ አስወርደው ብሔር እየጠየቁ መንገደኞችን የሚያስሩና የሚያሳልፉም አሉ። የነገሩ ዝርዝር ለጆሮ ይጎመዝዛል። ደግሞም በሰዎቹ መካከል መናበብ ያለ አይመስልም። ጠቅላይ ሚኒስትሩ የሚናገሩት የኬላን አስፈላጊነት ነው። ሚኒስትሮቹ ደግሞ አረ ይሄን ነገር አናውቀውም ይላሉ። የብልጽግና ጉባኤ ላይ አጀንዳ አድርገን መክረንበት አያስፈልግም ብለን ወስነናል ሲሉም ይደመጣሉ። ጠቅላይ ሚኒስትሩ የብልጽግና አባል አይደሉም እንዴ ታዲያ ሲውሳኔው ውሳኔው ሲወሰን እንዴት አልሰሙም የሚለውን ቀልደኛ ቀልድንትና ምክንያታቸውን ስናዳምጥ የኬላዎችን አስፈላጊነት ከዚያው ከሚሳሱለት ከራሳቸው አብልጠው ከሚወዱት ስልጣናቸው ጋር ሲያገናኙት እናገኛቸዋለን። ብልጽግና ለአገሪቱ ካስተዋወቃቸው የህዝብና አገልግሎት አቅራቢ ኃይሎች ማማራሪያ መንገዶች አንዱ ኬላ ነው። በ180 ኪሎ ሜትር ርቀት ውስጥ 17 ኬላ የተዘረጋባቸው ቦታዎች አሉ። በኬላ እስከ 30 ሺህ ብር የሚያስከፍሉም ገመዶች አሉ። የኦሮሚያ ክልል የሲኦል ምድር ከሆነ ውሎ አድሯልና በከተሞቼ በከተሞች የሚያልፍ መኪና ሁሉ ለሚሊሻዎች ይክፈል ብሎ ሹፌሮችን እያስደበደበም እያስገደለም ነው። ሞጆ መግቢያ ላይ ቆቴ ሁለት ሺህ ብር መከፈል ከተጀመረ ወራቶችን አስቆጠረናል። እንግዲህ አሁን ከሌሊቱ ስድስት ሰዓት ነው። ይህ ከፊት የምታዩት ሹፌር ከቅድም ጀምሮ ኪሱን ይፈትሹታል ብሬለኝ የሚል ያለቃቅሳል፣ አውርዶ ይደበድቡታል። የማያደርጉት ነገር የለም። እንግዲህ እንደምታዩት ማለት ነው። ይሄን አይደለም ከፊት ሄዶ የሆነ የሄደ ሹፌር ማለት እንጃ የሚነዳ አይመስለኝ መኪና ችሎ ማለት ነው። አውርዶት ነው ዱቄት ያደረጉት። እና ምንድነው ነው እንግዲህ ይሄ ነገር እስከ መቼ ሊቀጥል ይችላል? እስከ መቼ ይህኛው ሾፌር ደግሞ በሞጆ ከተማ መግቢያ ላይ የሚያጋጥመውንና ያጋጠመውንም በቪዲዮ ጭምር ሲያጋራ የሚደመጥ ነው። ሾፌሮችን በአገር አቋራጭ ጎዳና ላይ አስቁሞ የሚደበድበው የሚቀርጠውና የኮቴ ክፈሉ እያለ የሚያስረው የኦሮሚያ ክልል መንግስት ያስታጠቀው ሚሊሻ ነው። በኦሮሚያ ክልል እንዲህ ያለውን ተግባር እንዲፈጸም ያዘዘው የአቶ ሽመልስ አብዲሳ መስተዳደር ነው። ኢትዮ ፎረም የተመለከተውና በኦሮሚያ ክልል መንግስት አስተዳደር ገቢዎች ቢሮ ኃላፊ መስከረም ዲባባ ተፈርሞ ሰኔ አምስት ቀን 2016 ስድስት ዓመት የተጻፈው ደብዳቤ ኬላ ተጥሎ ክፍያ እንዲፈጸም ያዛል። በደብዳቤው ላይ ለአብነት የለስላሳና ቢራ መጠጥ ጭኖ በኦሮሚያ ክልል የሚያልፍ የትኛውን መኪና በሳጥን 50 ብር እንዲከፍል ይገደዳል። ይህ ደግሞ አንድ ለስላሳ ወይም ቢራ ጭኖ የሚንቀሳቀስ አንድ መኪና ቢያንስ 90 ሺህ ብር የኮቴ እንዲከፍል የሚያደርግ ነው። አንድ ሹፌር ከጅቡቲ ተነስቶ በትናንሽም በትላልቅም ከተሞች ታጣቂ በዘረጋው ገመድ ቦታ ላይ ሁሉ ሲከፍል ቆይቶ አዲስ አበባ የሚደርሰው እጅግ በትንሹ 20 ብር የኬላ ክፍያ ፈጽሞ ነው። በአማራ ክልል ከባህር ዳር እስከ ጎንደር ባለው 185 ኪሎ ሜትር መንገድ ውስጥ ብቻ 17 ኬላዎች አሉ። በአማካይ በየ በየ10 ኪሎ ሜትሩ ኬላለ እንደማለት። አንድ የጭነት መኪና ከባህር ዳር ተነስቶ ወደ ትግራይ ለመሄድ ሲነሳ ወልዲያን እስኪያልፍ ድረስ ለኬላ ክፍያ ብቻ በትንሹ 120 ብር ይከፍላል። ባሳለፍነው ዓመት ዓለም ስሜ ለመንግሥት ሚዲያዎች ሲናገሩ አንድ ሹፌር ለአንድ ኬላ የሚከፍለው አማካይ ዋጋ ትንሹ አስር ብር ሲሆን ትልቁ ደግሞ 30 ብር ነው ብለው ነበር። ግጭትና ጦርነት የሌለባቸውን አንጻራዊ ሰላም አላቸው የሚባሉትን አካባቢዎች ማዕከል አድርገን ከቆጠርን 297 ኬላዎች እኛ የማናውቃቸው አሉ ሲሉ የተናገሩት ደግሞ የጉምሩክ ኮሚሽነሩ ደበሌ ቀበታ ናቸው። እዚህ ጋር የአቶ ደበሌ ቃላት ልብ ይባሉ። ሰላም ባላቸው ቦታዎች ሲሉ፣ ብልጽግና በሚቆጣጠራቸው አካባቢዎች እያሉ ነው። ይህ ማለት አብዛኛው የአማራ ክልልን መላ ትግራይን ከፊል ኦሮሚያን ሳይጨምር የብልጽግናው መንግስት ሳይታኮስ በሚውልባቸው አካባቢዎች ብቻ 297 ኬላዎች አሉ እያሉ ነው። በሌላ አገላለጽ ብልጽግና በሚቆጣጠራቸው አካባቢዎች ብልጽግና የማያውቃቸው 297 ገመድ ዘርጊዎችና የኮቴ ማስከፈያ ቦታዎች አሉ ማለት ነው። ምክትላቸው አቶ አዘዘው ጫኔ ደግሞ ባሳለፍነው ዓመት ኬላዎችን ያቋቋማቸው ሕገ ወጥ በሆነ መንገድ ነው፣ እሱም መንግስት ነው ብለዋል። በህግ የተቀመጠው ኬላን የማቋቋም የጉምሩክ ስልጣን ነው ክልሎች ግን በተለያየ ምክንያት እነዚህን ኬላዎች አቋቁሞ ያሉበት ሁኔታ ነው ያለው። ኬላዎች ናቸው ሕገወጥ እንጂ ኬላዎችን ዘርግተው ግብር የሚሰበስቡ ግን የመንግስት ተቋማት ናቸው። የክልል ፖሊስ የሚሊሻ መዋቅሮች፣ አንዳንድ ቦታ ደግሞ የስራ እድል ፈጠራ ተብሎ በመንግስት የተቋቋሙ የስራ እድል ፈጠራ ለወጣቶች በሚል አንዳንድ ቦታ ደግሞ በወረዳ የወረዳ ግብረ ኃይል ተብሎ ም ጭምር ማለት ሰሞኑን ሹፌሮች ለስራ ማቆም አድማ የዳረጋቸው እነዚህ አቶ አዘዘው የመንግስት የጸጥታና የሲቪል መዋቅር ያቋቋሟቸው ኬላዎች ናቸው ያሏቸው ኃይሎች ናቸው። ብልጽግናዎች እነዚህን ኬላዎች ለማቆም ምክንያታቸው ለደህንነት ኃይሎች ኑሮ መደጎሚያና ለሥራ ዕድል ፈጠራ የሚል ነው። የብልጽግና መንግስት ለዜጎች የስራ ዕድል ብሎ ፋብሪካ መክፈት ኢንቨስተር ማምጣት እንደማይችል የልማት አጀንዳ መቅረጽ የሚያስችል አእምሮም እንደሌለው ባለፉት ሰባት ዓመታት ደጋግሞ አሳይቷል። ለዘመናችን ገዢዎች የስራ ዕድል ፈጠራ ማለት ወጣቶችን ኬላ አስቁሞ ሰርቶ ከሚያድር ለፍቶም ከሚኖር ሹፌር የዕለት ገቢ ላይ መንጠቅና ወደ ውትድርና አስገብቶ መማገድ ነው። ከዚህ በተጨማሪም ለሚሊሻ ማጠናከሪያ፣ ለወታደር ደሞዝ፣ ለፖሊስ ሬሽን እየተባለ የአገዛዙን የሥልጣን ዘበኞች አቅም ለማጎልበት በሚል በየከተማው ደጃፍ ላይ የቆመው ኬላ በታጣቂ እየተደበደበ ገንዘብ መቀበያ ይሆናል። ሹፌሮችም የሚሉት ይህንኑ ነው። በየከተማው በር ላይ የምንከፍለው የሚሊሻ እየተባለ የምንጠየቀው ገንዘብ የበዛ ነው ሲሉ በምሬት ይናገራሉ። አስር አስራ አንድ ቦታ ለመንግስት ማለት ነው። ሁሉም የሚቆርጡት አስራ ሰባት ሰባ ስምንት ለከተማ አገልግሎት በሚልና የሚሊሻ ድጋፍ ነው። ተመልከቱ እንግዲህ ይሄ ነው እንግዲህ የሹፌር ስቃይ ማለት ነው። እኛ እየተሰቃየን ነው በየቦታው በየአገሩ ማለት ነው። ይህን ያክል እየከፈልና ከምን ከፍለው ብር በላይ ደግሞ ጊዜያችንን ተመልከቱት። እንግዲህ ለወትሮው ሚሊሻ ለአካባቢ ሰላምና ጸጥታ እንዲያገለግል ተብሎ የተቋቋመ ያልተደራጀ፣ መንግስትም ያላስታጠቀው የራሱን ጠመንጃ አስመዝግቡ የሚንቀሳቀስ ኃይል ነው። አገሩን ሁሉ ወታደራዊ እያደረገው የብልጽግና ግን ይህንን ኃይል አደራጅቶ ዩኒፎርም አልብሶ እንደ ድሪባ መኮንን ባሉ ጀኔራሎች እያስመራ አስታጥቆ በህዝብ ላይ ለቆታል። በኦሮሚያም በአማራም ሆነ በሌሎች ክልሎች ያለ ሚሊሻ የህዝብ ማሰቃያ መሳሪያ ሆኖ ከመሰለፉ አገዛዙ በሰጠው ጠመንጃ በህዝብ ላይ መከራ ከማብዛቱ ውጪ የፈጠረው አንዳች ሰላም የለም። ይኸው ኃይል ኬላ ቁሞ ገንዘብ ይሰበስባል። የምትሰበስበውን ገንዘብ የት ልትወስደው ነው ሲባል ለራሴ ማጠናከሪያ ነው ይላል። የሸቀጥ ዋጋ እንዲወደድ ሹፌሮች፣ ምርትን ከአንድ ቦታ ወደ ሌላ እንዳያንቀሳቅሱ፣ ወዘተ ሆን ተብሎ መንግስት በተከለው መዋቅር የሚሰራው ይሄው ዝርፊያ በአገዛዙ ሽማምንት ወጥነት ያለው መረጃ አይወጣበትም። ሌላው ቀርቶ ቀደም ሲል የጠቀስናቸው የጉምሩክ ኮሚሽንና ምክትላቸው ይህንን የኬላ መዋቅር ያቋቋመው መንግስት ነው ለማለት ተመሳሳይ ድፍረት የላቸውም። ኮሚሽነሩ ደበሌ 297 ኬላዎች አሉ፣ እነዚህም የሚገኙት አንጻራዊ ሰላም ባለባቸው አካባቢዎች ነው፣ ግን መንግስት አያውቃቸውም ይላሉ። አካባቢው ሰላም ከሆነ፣ ከመንግስት ውጭም ሌላ የታጠቀ ኃይል የማይንቀሳቀስበት ከሆነ ታዲያ 297ቱን ኬላዎች ማናቆማቸው ለሚለው ግን ምላሽ የላቸውም። ምክትላቸው አቶ አዘዘው በበኩላቸው እነዚህ የተቋቋሙት የክልል መንግስቶች በሚመሩት መዋቅር ነው የሚሊሻና የስራ ዕድል ፈጠራም እየተባለ ነው ይላሉ። አቶ ካሳሁን ጎፌ የተሰኙት የንግድና ቀጣናዊ ትስስር ሚኒስትር ሌላ ምክንያት ያቀርባሉ። በሀገሪቱ ውስጥ የምርት ነፃ ዝውውርን የሚገድቡ 283 ህገወጥ ኬላዎች እንደሚገኙ አምነው፣ ይህ የመንግስት ፍላጎት አይደለም፣ ለመዝረፍ የሚፈልጉ ሰዎች የዘረጉት ነው ሲሉ ይክዳሉ። ህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም እየተቀበለ የሚውልበት አጉል ልምምድ፣ ምናልባትም የዓለም ንግድ ድርጅት አባል እንሆናለን፣ አፍሪካ ነጻ ንግድ ቀጠና እንገባለን፣ ኮሜሳ ውስጥ እንነግዳለን የሚለውን ነገር ህልም የሚያቀጭጭ በጣም መጥፎ ልምምድና ተግባር አቶ ካሳሁን እኛ የለንበትም፣ ሌቦች ናቸው ይህንን የሚያደርጉት ይላሉ። የአቶ ሽመልስ አስተዳደር በኦሮሚያ ክልል ውስጥ በየከተማው ኬላ እንዲቆም ደብዳቤ ጽፎ የበተነው ለመዝረፍ ነው ለማለት ነውን? በአማራ ክልል አረጋ ከበደ በድሬዳዋና ከድር ጅኋር ከተማ ረግጦ የወጣን መኪና ሁሉ የሚቀርጡት ለመዝረፍ ነው እያሉን ነውን? የሚለውን ጥያቄ ለካሳሁን ጎፌ ያነሳው ሰው የለም። አቶ ዓለሙ ስሜ ደግሞ ይህንን ኬላ የዘረጋችሁት ሰዎች ወጪውን ህዝብ ላይ እያበዛችሁ መሆኑን እወቁ በማለት ያስጠነቅቃሉ። የሚዘጉ የሚዘረጉ ዜጎቻችን አንደኛ የሀገሪቷን አጠቃላይ የኢኮኖሚ ፍጥነት እየገደባችሁ ነው። በያንዳንዷ በምታቆማት ተሽከርካሪ በእያንዳንዷ ደቂቃ በዛች ደቂቃ ወይ ያንን ያህል ወይ በዛ ስንት እጥፍ ኢኮኖሚውን እየጎተታችሁ እንደሆነ እያቆማችሁ እንደሆነ ተገንዘቡ። ሁለተኛ ደግሞ የምታስከፍሉት ክፍያ ተጨማሪ የዋጋ ንረት ላይም ነዳጅ እየጨመራችሁ መሆኑን ተገንዝባችሁ እባካችሁ በየቦታው ገመድ አትወጥሩ። አሁን ሰው ያልገባው ኬላ የሚዘረጉ ሰዎች ያልገባቸው በየኬላው ክፍያ የሚያስከፍሉ ሰዎች ያልገባቸው፣ ክፍያውን የሚከፍለው ባለሀብቱ ይመስላቸዋል። ባለሀብቱ ይደምራል ወጪውን ይደምርና ምርቱ ላይ ምርቱ ዋጋ ላይ ነው የሚጨምሩ። አለሙ ስሜ ገመድ አትወጥሩ ከማለት ውጪ ህግ ስለማስከበር የሚሉት ነገር የላቸውም። አገር ማስተዳደር አይሆንላቸውም፣ ለዚህም አልተፈጠሩምና። ይህ እንዳይሆን ህግ ማስከበር የእኛ ስራ ነው፣ ኃላፊነታችንን እንወጣለን አይሉም። የትራንስፖርት ሚኒስትር ነኝ፣ በአገሪቱ ውስጥ ምርትና ሸቀጥ ያለ ገደብ ተንቀሳቅሶ ሸማችና ሻጭ እንዲገናኝ ማድረግ የኔ ግዴታ ነው ሲሉም አይናገሩም። ጉምሩክ ኮሚሽንን የሚመሩት ኃላፊዎች ዋናውና ምክትሉ፣ አንዱ መንግስት የሚያውቃቸው ሲሉ የጠሯቸው፣ ሌላኛው መንግስት የሚያውቃቸው የሚሏቸው ከሰውን ጎፌ ደግሞ መንግስት ሳይሆን ግለሰቦች ለመዝረፍ ሲሉ የዘረጓቸው ናቸው ሲሉ የጠሯቸውን እነዚህን ኬላዎች ጠቅላይ ሚኒስትሩ ግን በሚገባ ያውቋቸዋል። ኬላዎቹ የተዘረጉትም ያንኑ የእሳቸውን ስልጣን ለመጠበቅ ተብሎ መሆኑን ሲናገሩ ሞያሌን ምሳሌ ያደርጋሉ። ነጋዴዎችን ሰብስበው ለምን ኬላዎችን አታነሱልንም ተብለው ሲጠየቁ ክላሽና ጥይት ተበይዶ ስለሚገባና አዲስ አበባ ላይ ፈንጂ እንዳይፈነዳ ስለምንሰጋ ነው ብለው መልሰዋል። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ነው ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለብልጽግናዎች ጠቅላይ ሚኒስትር እያንዳንዱ ሰው ቡድንና መሰል ነገር ብቻ ሳይሆን አውራ ጎዳናም የሚታየው ከዚያችው ከስልጣናቸው አንጻር ብቻ ነው። በአገሪቱ ውስጥ ያለው 300 የሚደርስ ኬላ በሙሉ የሚዘረጋው የአብይን ስልጣን ለመጠበቅ ተብሎ መሆኑ ነው። ጠቅላይ ሚኒስትሩን ከስልጣን የሚያወርድ ፈንጂ አዲስ አበባ እንዳይገባ ተብሎ በየከተማው ደጃፍ ኬላ ይቆማል፣ ገመድ ይዘረጋል። ሚኒስትሮቹና ኮሚሽነሮቹ መንግስት ያውቀዋል፣ መንግስት አያውቀውም፣ ወዘተ እያሉ የተምታታ ነገር ሲያቀርቡ ጠቅላይ ሚኒስትሩ ግን የኬላን አስፈላጊነት በማያሻ ጫማ ቃል ከገለጹ በኋላ ተበይዶ የሚጓጓዝ ፈንጅና ጥይት አዲስ አበባ እንዳይገባ ፈርተን ነው ይላሉ። ብልጽግና በአገሪቱ ውስጥ የዘረጋው የኬላ መዋቅር የሀገሪቱ ኢኮኖሚና ጸጥታ እዳ መሆን ከጀመረ አመታት እየተቆጠሩ ናቸው። ከሁለት ዓመት በፊት የብልጽግና ሰዎች ተሰባስበው ስለ ኬላዎቹ ሲወያዩ የንግድ ባንኩ ፕሬዚዳንት አቶ አቤሳኖ አንድ መሰረታዊ ጥያቄ አንስተው ነበር። ድንበር ላይ ያለው ኬላ የላላ፣ አገር ውስጥ ያለው ግን የጠነከረ የሚባልበት ምክንያት ምንድን ነው? የሚለው ደግሞ ጥያቄያቸው ነበር። ጥብቅ መሆን ያለበት ኬላችን ልል ነው፣ ቦርደር ኬላ ማለት ነው፣ በሀገር ከሀገራችን ወደ ውጭ የሚወጣው ነገር፣ አገር ውስጥ ያለው ኬላ ጠብቆ ደግሞ ስራ አላሰራ እያለን ነው። እና ሁለቱም በሀገር ጥቅም ተቃራኒ የሚሰራ ነው የሚመስለኝ። እና እኔ ምንድን ነው ሀገር ውስጥ ያለው ኬላ ለደህንነት ካልሆነ በስተቀር ህጋዊ ኮሞዲቲስ በሚንቀሳቀሱበት ጊዜ ኬላ ለምን አስፈለገ? አገር ውስጥ ያሉ ኬላዎች ዘፈርስ ፔለስ ያስፈልጋሉ ወይ? በእርግጥም የአቶ አቤ ጥያቄ ምርጥ ጥያቄ ነው። አብይ አህመድ የሚመሩት መንግስት ዛላምበሳ ላይ ኬላ የለውም። ቶጎጫሌ ወይም መተማ ላይ ያለው ኬላ ሞጆ መግቢያ ላይ ካለው ጋር አይነጻጸርም። ምክንያቱ ምንድን ነው ከተባለ ጠቅላይ ሚኒስትሩ መልሰውታል። የእርሳቸው የአገር ሉዓላዊነት የአራት ኪሎ ቤተ መንግስት ነውና ወደ አዲስ አበባ በሚሄድ መንገድ ላይ እንጂ ከአገር የሚወጣና ወደ አገር የሚገባ ድንበርን የሚጠብቅ ኬላና ሰራዊት አያስፈልጋቸውም። አሽከርካሪዎች እንደሚሉት ደግሞ እነዚህ ኬላዎች የተቋቋሙት ለመዝረፍ ሲሆን ገዛዙ የጸጥታ መዋቅር የገቢ ምንጭነትና በየከተማው ላሉ ባለስልጣናት ጭምር ነው። ንከፈልክ እየተባለ የሚደበደበውና አካል ጉዳት የሚደርስበትም የሚገደልም ሹፌር ደግሞ ለቤተሰቡ እያጎደለ ቀጥሏል። እናም በተንጠባጠበ መንገድ ቢሆን ስራ እያቆሙ ናቸው። ድሬዳዋ መውጫ ላይ 600 ብር ግዴታ ነው። ጆሞ ላይ ቆሞ ባራገፍበት ቦታ ላይ አምጣ ብሎ አምስት ሺህ ብር ተደብድቦ ልጁ ስልክ ቁጥሩ አለ ስሙ አለ መረጃ መጥቶ እዚህ አመልክቷል። ሆስፒታል ገብቶ ከዛ በኋላ የወጣበት ሁኔታ አለ። እንደገና ሞጆም ላይ እንደዚሁ ከመኪና አውርደው የተደበደበበት ሁኔታ አለ። በተለይ በዚህ በአዲስ አበባ ዙሪያ ላይ ሹፌሮቻችን እየተጎዱ ነው። በሚያራግፉበት ጊዜ የኮቴ እየተባሉ እዚህ አዲስ አበባ ዙሪያ ላይ ራሱ አሁን በቅርብ ቀን እዚህ ጀሙ አካባቢም የተደበደበ ሹፌር አለ። አምስት ሺህ ብር አንጣ ተብሎ በየቦታው ላይ ትላንትናም ወደ ሞጆ አካባቢ ላይ ሪፖርት መጥቷል። እዚህ ቢሮ ይመጣል በየጊዜው። አብይ አህመድ የሚፈሩት ፈንጂ አዲስ አበባ እንዳይገባ ተብሎ ሽንኩርትም ሆነ ድንችና መሰል ምርት የጫነ ሹፌር በየከተማው እየታነቀ ይከፍላል። ካልከፈለም ይገደላል። የኬላ መንግስት የሚመሩት ጠቅላይ ሚኒስትሩ በአገሪቱ ጎዳናዎች ላይ ኬላ ያዘረጉበት ምክንያት ለስልጣናቸው ስለሚያሳጋቸው መሆኑን ገልጸዋል። እነዚህ ኬላዎች እንዲቋቋሙ የተደረገበት ተጨማሪ ምክንያት መኖሩን ግን የጸጥታ ሰዎች ይናገራሉ። በተለይ በአማራና ኦሮሚያ ክልል ኬላዎች የተቋቋሙት የብልጽግናን ጦርነት አልዋጋም ብሎ የሚሄድን ወታደር መንገድ ላይ ይዞ ለማስቀረት ነው። መከላከያ የሚከዳን ወታደር ሳይሆን ሊከዳ የሚያስብን አባሉን ግደሉ ብሎ መመሪያ ማስተላለፉን መዘገባችን አይዘነጋም። ይህንን ሞት ተዳፍረው አሳቻ ሁኔታና ሰዓት ጠብቀው ሸሽተው የሚወጡ መሳሪያቸውን ሸጠው የአገዛዙን ጦር ለቀው የሚሄዱ ወታደሮች መኖራቸው የየቀን እውነት ሆኗል። በየአካባቢው የተቋቋሙትና አብይ ፈንጅ እንዳይመጣብን የሚጠብቁ ናቸው ያሏቸው ኬላዎች አንዱ ስራቸውም የጠቅላይ ሚኒስትሩን ስልጣን ለማስጠበቅ የሚደረጉ ጦርነቶችን ትቶ የሚ ሚሸሽ ወታደር ካለ ከተሳፋሪዎች መካከል እየመነጠሩ ማስወጣት ነው። በተለይ በአማራና ኦሮሚያ ክልሎች ውስጥ ያሉት ኬላዎች ሌላና ዋናው ስራቸው ይሄው ነው። ከዚህ በዘለለ የሰዎችን ብሔርና ማንነት እየለዩ ከተሳፋሪዎች መካከል ሰው የሚያስወርዱ የሚያስሩ፣ ገንዘብ አስከፍለው የሚለቁ የሚገድሉ፣ ባለገመድ ሚሊሻዎች አሉ። እዚህ ጋር ኮሎኔል ገመቹ አያና የተናገሩትን ማስታወስ ያስፈልጋል። ለምን ለማለፍም ማን ነው እሱ ማወቅ አለብን። አይ፣ እኔ ኦሮሞ ነኝ እባክህ ልትል እኮ የያዘህ የኦሮሞ ነው አይደለም እኮ አታውቅም። አይ እባክህ፣ እኔ አማራ ነኝ ባይገባም እኮ ነው። እንደዚህ ማለትም አይገባም ማለት በጣም ኖር ነው አይደለም። ዘርህን ተናግሬ ከላ ማለፍ ኖር የውርደት ውርደት ነው አይደለም። አሁን እሱንም አትችልም ወንድሜ። ከላ ዘርግቶ የያዘህ ሰው ዘሩ ማን እንደሆነ ያታውቅም፣ ስራው ማን እንደሆነ ያታውቅም። በብልጽግና መንግስት አገር ማስተዳደር ማለት ኬላ እያቆሙ ዜጎችን ማሰር መግደልና ሹፌሮችን ኮቴ ማስከፈል ነው የሚል ትርጉም ያለው ነው። የቀደሙት መንግስታት የሰሯቸውን መንገዶች ምርትና ሸቀጥ የሚተላለፍባቸው ከማድረግ ይልቅ በየ10 ኪሎ ሜትሩ መንገድ ዘርግቶ የሚሊሻ ማጠናከሪያ ገንዘብ ይሰበስብባቸዋል። አዲስ መንገድ መገንባት ቢያቅተው፣ የመንገዶችን ደህንነት መጠበቅ ተስኖት ኬላ ዘርግቶ ሹፌሮችን ይቀርጣል እያስቀርጣል የሸቀጦችና የምርቶች እንቅስቃሴ ሳይገደብ አንዱ ያመረተው ለሌላው እንዲደርስ በማድረግ አንድ የጋራ ኢኮኖሚ ማህበረሰብ ለመፍጠር ይደረግ የነበረውን ሙከራ ያከሸፉት ብልጽግናዎች ዜጎች የሚጓዙበት መንገድ ሁሉ ወደ አዲስ አበባ ቤተመንግስት ፈንጅ የሚያጓጉዝ ይመስላቸኋል። የሀገሪቱን አውራ ጎዳናዎች ከልማትና ኢኮኖሚ እንቅስቃሴ አኳያ ሳይሆን ከጸጥታና ስልጣን አንጻር ይመለከቷቸዋል። እናም ፈንጅ እንዳይመጣ ተብሎ ኬላ ይዘረጋል። ይህ ሁሉ ያስመረረው ሹፌርም ድምፁን እያሰማ ነው። መልካሙን ሁሉ መመኘት፣ በዚሁ እንሰናበታለን።